እዚህ ጋማ ጭራሽ ተዛዘሉ። አሁን ጣላት ጣላት አሁን ወደቀች አልወደቀች እያልኩኝ ሃይምዬ ስሳቀቅ ነገር ግን አልወደቀችም። በቃ ተዛዘሉ። አይገልጠውም። የማተውማ አትጠይቁኝ። የማተው እስማም የማተው ይለያል ይለያል አይገልጠውም። እንዲህ ደግሞ ውበቱ እንዴት ነው የደፋባቸው? ሀይምዬማ የሆነ ለየት ብላ ነው የታየች ማታ። እግዚአብሔር ነው ብላቸው። በአጠቃላይ ትናንትና ከቀን ጀምሮ ሀይምዬ ፎቶ ከፖሰተይ ሰዓት ጀምሮ ሁሌም ውብ ነች፣ ግን ደግሞ ቀን በፎቶ አደመቀችን፣ ማታ ደግሞ በቪዲዮ መታ አደመቁን። ትላላችሁ ትላላችሁ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናላችን ተከታታዮች ሰላማችሁ ይብዛልኝ በያላችሁበት። እኔ የዕለቱን ዘገበን እየላችሁ መጥቻለሁ። ለማንኛውም ላይክ ሼር አድርጉ። የሚመሰገኑም ሰዎች አሉ፣ ከዛ ውስጥ ደግሞ የቡሩኬና የአይሚ ለየት ያለው እይታ የትናንትን ነው። በደስታ መተዛዘል አንስቶ ራሱ አሽከረከራት እኮ አሽከረከራት፣ እራሳቸው ነው ያቁም። ማታማ እንዲ መኔ ማለት ነው። ቡሩኬ የትኛውን ክለብ ነው የሚደግፈው? አርሰናል ነው። አርሰናል አሸነፈ። ደስታ ደስታ አይገልጠውም፣ ከደስታም በላይ ደስታ። ሌላው ነገር ደግሞ ማለት ነው የእነዚህ ሁለት ልጆችን ትክክለኛ በቃ ልቧ ምናምን ከልቧ ምናምን እንደ ልጆቿ አደርጋ ምናምን የምታይ እኔ በጣም ሪስፔክት ማደርጋት እግዚአብሔርን ነው የምላችሁ። እዚ ጋር ጥቃቅን የተወበሮች የሆነ ነገር ተናገሩ ትክታክ ላይ የሆነ ነገር ተናገሩ ብላ ራሷን ዝቅ የማታደርግ እኔ የትክታክ ላይክ ኩዊን ንግስት የሀይሚና የቡርኬ ወዳጅ። ከዚህም በፊት እኔ ትንሽ ገለጥ አርጌያለሁ ስለሷ፣ ዛሬም ንድገምላችሁ። ቲጂ ይቺ አንበሳ የምተዋርደው ለነ ቡሩኬ አሉ እነ ዊዘርም ምናምን ነገር ማለት ነው። ግን እኔ ቲጂ የትለይብኛለች ሰው ልጅ ስለሰጠ ምናምን አይደለም ስለሰጠ አይደለም። እውነቴን ነው የምላችሁ። እውነተኛ የሆነ እውነተኛ ደስታ ፊቷ ላይ ሁሌ ይነበባል። እኔ ይታየኛል እንደዚህ ቪዲዮ ስትሰራ ድዩታ አድርጋ ምናምን ነገር አንዳንድ ቦታ ላይ የእነሱን አምጥታ ስፖስት አብራቸው ሲጨፍር ያለ በቃ የሚታየኝ እሷ ፊት ላይ የእናትነት ባህሪ ነው። እግዚአብሔርን በሶሻል ሚዲያ አንድ ቀን ደግሞ ራሷን ዝቅ አድርጋ ስትሳደብ ከሌለምን ምን እንደዛ አደረገ ምናምን ብላ ዝቅ አድርጋ ስትሳደብ ራሷ አይቻት አላቅም የሆነ በመና ችግርም በመነጋገር መፍታት እንደ እንደምትችል ምናምን ነገር የምታስረዳበት ነው የብቸኛ መንገድ አላት፣ እሷ ማለት ነው። እና በጣም ትለያለች። በዚህ አጋጣሚ እድሜ ጤና ይስጥሽ ትይዬ ልጆችሽን እግዚአብሔር ይባርክልሽ ያሳድግልሽ በጥበቡ ምናምን ነገር። በቃ ትለያለች። ሰው ማለት እንደዚህ ነው። በቃ እድብ ብሎ አደብ ገዝቶ ምናምን ነገር በቃ የሆነ መውደድ ያለበትን መከተል ያለበትን ሰው በስነስርዓቱ ሲከተል የሆነ ሰው ደግሞ እነሱን የሚነካ ሰው ሲኖር በስነስርዓቱ ሲያናግር ምናምን ወርዶ አፉን ሳይከፋፈት ሳይሳደብ ምናምን ኮመንት ላይ ሳይሽለጠለጥ ምናምን ነገር የሆነ ሬስፔክት በሆነ መንገድ ሲጓዝ በጣም ደስ ይላል። እኔ አይቻት አላቅም፣ እንደዛ ስትይ ጂ ትናገራለ የምትሉ ካላቸው ኮመንት ላይ አስቀምጡ፣ ግን እኔ ቲጂ ስትናገር አይቻት አላቅም እና ትናንትና አንበሳ ስታወርድ ላይ ና ሀይሚ ብዬ ማለት ነው። የሀይሚዬን ደስታ አይታችሁልኛል። ስትቦርቅ ኔና ስትቦርቅ ማለት ነው። ከዛ ብሩኬ የመጣና አሽከረከራት። ሌላኛው ደግሞ ሁለተኛው አንበሳ ሲመጣ ጭራሽ ብሩኬ ሶፋ ላይ ወጥቶ ሀይሚ አናት ላይ ወጣ። ሀይሚ አሁን ወደቀች አልወደቀች እያልኩኝ እንደዚህ ስሳቀቅ እሷ ስናቴ ጠንካራ ናት አልወደቀችም። ጭራሽ እኮ አዝለዋለች እ አዝለዋለች የማታው ደስታ ያጠነክራል መሰለኝ። የማታው ደስታ ያጠነክራል። ግን እኮ አንድ ቀን ሀይሚ ብሩኬ ፕራንክ ሲያደርግሽ እዚያ ሲልሽ አልቻልሽም ነበረ፣ እንደ ማታ የሉም። በሀሳብ ነግድዋል ማለት ነው። ብቻ እነዚህ ልጆች እኔ በጣም ፈታ ነው የሚያደርጉኝ አንደኛው። ሁለተኛ ነገር ደግሞ ያላቸው ላይክ ያላቸው አቋም ሰውን እንዴት ማዝናናት እንዳለባቸው ይሆን አሌለ። በቃ ይህኝህኝ ያልበዛበት ሕይወት ልታይ ልታይ ያልበዛበት ሕይወት፣ እንደገና ደግሞ ሀይምዬም አመስግናለች ቤተሰቦቿን። አያችሁ ጨዋነት፣ ስነ መግባር። ጨዋ ስትሆኑ ማለት ነው ጨዋ ስትሆኑ ሳመሰግናላችሁ እና አመሰግናለሁኝ ብላለች። የማታው በጣም በጣም ልዩ ነው። የእነሱን ደስታ በዚህ ልክ ማየት በጣም ያስደስታል። የምንፈልገውም እንደዚ አብሮነታቸው ነበረ። እግዚአብሔር ይመስገን፣ ይህን ሁሉ ያደረገ እግዚአብሔር ነው ስሙ የተመሰገነ ይሆን። አሁን እነዚህ ልጆች እንደዚህ ሆነው እንደዚህ በደስታ እየኖሩ ደግሞ እንደገና ትናንትና ማታ የሆነ የሆነ ነገር ላይ እንደዚህ ሪከርድ ተደርጎ ትክታክሌ ሲወራ የተፖሰተ እንደገና ደግሞ እንዲሁም በውስጥ መስመር እንደዚ እንደዚህ እኮ እንደዚ አይነት ነገር አለ። አሁን ምቀኛ አለባቸው። ለምን ሀይሚና ብሩኬ ትክታክ ገቡ ማለት ገስታቸውን ከፈቱ ማለት። አሁን ከነሱ ጋር የሚፎካከር ሰው የለም የሀይሚንና የብሩኬን ያክል እንደዚህ ጊፍተር ያላቸው ሰዎች እንኳን ብሩኬና ሀይሚ ያው ጊፍተር ኖሯቸው አይደለም። በእርግጥ ወዳጆች ናቸው፣ ዛጋ የሚሰጧቸው ወዳጆቻቸው እንኳን ሰጥተዋቸው ዛጋ ጊፍት ተሸንፈው አያውቁ ተሸንፈው አያውቁም እስከ ዛሬ ጌመር የነበሩ ሰዎች አሁን፣ ዳኒ በፊት ጌም ተጫዋች ነበረ፣ እኔ ባልሳሳት ከሳሳት አስኩኝ አረሙ ጌም ይጫወት ነበረ። አሁን ከነሱ ጋር ሲጫወት ከመቶ አያልፍም። አንዳንድ ቀን ነው ሀምሳ በስተት የሚገባው እነሱ እስከ 70 ሺህ እስከ 80 ሺህ ምናምን ነገር። ይሄ ጊፍተር ኖሯቸው ምናምን አይደለም። ወዳጆቻቸው ይሄንን የሚያደርጉት ለምንድነው? ሁሌም አሸናፊነታቸውን ለማሳየት በቃ ተሸንፎ ማየት አይፈልጉም። በማንኛውም ቦታ ላይ በማንኛውም በዩቱብም በሉት በትክታክ መጡ ምናምን። አሁን ብርኬና እንኳን የቀጠሮ ጌም ቢይዙ እንደሚያሸንፉ ነው እኔ ያኔ የተማመንባቸዋለሁ፣ የእነሱን እነዚህ ወዳጆቻቸውን ማለት ነው እና ሁሌም አሸናፊ እንዲሆኑላቸው ነው የሚፈልጉት እና የምትወዱትን ሰው እንደዚህ ነው ሰፖርት የምታደርጉት በሄደበት ቦታ እየተከተላችሁ ምናምን ነገር ደስተውን ትፈልጋላችሁ ምናምን ነገር እና በእናንተ ስር ያለውን በቡራ እና በሃይሚ ስር ያለውን ወዳጅ መሳይ አስመሳይ ደግሞ ፈጣሪ የያዝላችሁ ማለት ትፈልጋለኝ። እና አንዳንድ ነገሮችም ትናንትና ሲወሩ ነበረ። ማንም የፈለገውን ሰው እያደርጉ ማድረግ አይችሉም። ሊያስቡ ይችላሉ ተንኮል ግን ማድረግ አይችሉም፣ ያንን ተንኮል። ምክንያቱም ሀይሚም ሆነ ብሩኬ የሚጠብቃቸው ፈጣሪ አይተኛም። ፈጣሪ አላቸው። ግን ክፉ ባንሆን መልካም ነገር ብናስብ ጥሩ ነው። ፈጣሪ ነው አደል ይሄንን እንትን የሰጣቸው፣ ይሄንን የሰው መውደድ፣ ይሄንን የሰው መውደድ ፈጣሪ ነው የሰጣቸው። ስለዚህ ፈጣሪን መለመን ነው የሰው መውደድ ስጠይ ነው አለቀ። ባጭሩ፣ እንጂ መቅናት መቀናቀን ምናምን አስፈላጊ አይደለም ነው እኔ እያልኩ ያሉት። ለማንኛውም ይመቻቹ ቤተሰብ። እውነት ላይ ያላችሁ የማታው እስማም የማታው ጥርስ የማያስከድን ጌም ነው። አረ አረ ልጆቹ ተጋደሉ ስንል ጭራሽ ለካ ደስታቸውን ለመግለጥ ነው እንደዛ የሚዘሉት ማለት ነው ብዬ ደስ ይላል። ቤ ይዞ ብላይ ሳይመጡ ቀርተው በትክታት ተከስተው ምሽታችንን ላይቭ አሳምረውልናል ትላላችሁ ህይወታችሁ ይመር